ከጠቅላዩ ድሮን ማምረት ጀምረናል ጀርባ ድሮን አምራቾች ወጣቶች በአዲስ አበባ። ጠቅላይ ሚኒስትር አብይ በቀናት ልዩነት ውስጥ የጥይት ፋብሪካና የድሮን ምርት ማስጀመራቸው ብዙዎችን እያስገረመ ይገኛል። በተለይ የድሮን ምርት ማስጀመራቸውን ሲገልጹ ያስተላለፉት መልእክት የብዙዎችን ቀልብ ስቧል። ኢትዮጵያ የመከላከያ አቅሟን የምታጎለብተው ትናንሽ አቅም ይዘው ለሚነሱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ እነዚህን አቅሞች የምናገለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው እንጂ ብለዋል። ጠቅላይ ሚኒስትር አብይ ትናንሽ አቅም ይዘው ለሚነሱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ማለታቸው ለማን ነው? ለየትኛው ሀገር ማስጠንቀቂያ እየሰጡ ነው እያስባለም ይገኛል። ጠቅላይ ሚኒስትር አብይ ንግግራቸውን ሲቀጥሉ ሀገሪቱ እያስፋፋች የምትገኘው አቅም ጦርነት ቢያጋጥም እንኳን ለማሳጠር የሚያግዙ መሆናቸውን አብይ ተናግረዋል። ጦርነትን አሳጥሮ ለመጨረስ በቂ ዝግጅት ያስፈልጋል ያሉት ጠቅላይ ሚኒስትሩ መዘጋጀት ካልቻልን ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፍርስ ይችላል፣ ጦርነትን ለማስቀረት በቂ ዝግጅት ያስፈልጋል ሲሉ አጽንዖት ሰጥተዋል። ጠቅላይ ሚኒስትር አብይ ከቀናት በፊት ኢትዮጵያ ክላሽ ብሬን፣ ስናይፐር፣ ዲሽካ፣ ታንክና ሁሉንም ዓይነት መድፎች ከራሱ አልፎ ለገበያ በበቂ ሁኔታ የማቅረብ አቅም አገንብታለች ሲሉ ፋብሪካው ዘመናዊና በሰዓት በጣም ከፍተኛ የማምረት አቅም አለው የፋብሪካውን ማጠቃላይ ግቢ እና የማምረት አቅሙ ኢትዮጵያን ይመጥናል። ሀገራችን እንዲህ አይነት አቅም ሲኖራት ማየት በጣም ደስ ይላል፣ ያኮራል። ክላሽና ስናይፐርን ጨምሮ ሌሎች መሳሪያዎችን እናመርታለን። እንዲህ አይነት ነገሮችን ከመግዛት ወጥተን ለሀገራት ለመሸጥ በመብቃታችንና ሁለት ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየቴ ከፍተኛ ክብርና ደስታ ተሰምቶኛል። ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት፣ ጀግና ወታደሮችም አሏት። ከግብዓት አንጻርም የነበረባትን ውስንነት ከሞላ ጎደል ፈታለች። ኢትዮጵያ ለበርካታ ሀገራት ጥይት ለማቅረብ የሚያስችላትን ስምምነት ወይም ውል ፈጽማለች። በሦስት ወራት ብቻ ከሰላሳ ሚሊዮን ያላነሰ ዶላር ሽያጭ ፈጽመናል። ይህንን ማምረትና መሸጥ ስለቻልን የተገኘ ውጤት ነው የጥይት ፋብሪካው ኢትዮጵያን ከስጋት ወጥታ መሰረታዊ የሚባሉ ምርቶችን አምርታ ራሷን ለመከላከል ብሎም ለማሳደግ የሚያስችል አቅም እየፈጠረች ነው የሚለውን በደንብ ያሳያል ሲሉ ጠቅላይ ሚኒስትር አብይ መናገራቸው ይታወሳል። ቅዳሜ ዕለት የካቲት 29 ደግሞ ጠቅላይ ሚኒስትር አብይ አህመድ የስካይዊ ኤሮኖቲክስ ኢንዱስትሪን ሲመርቁ ከጥቂት ዓመታት በፊት በሀገር ውስጥ ድሮን የማይታሰብ ነው ሲሉ ተደምጠዋል። አሁን ግን ነገሩ ተቀይሮ ኢትዮጵያ የተለያዩ አገልግሎቶችን የሚሰጡ ጸረ ድሮኖችን ማምረቷን አብስረዋል። ድሮኖቹ በግዳጅ ላይ የሚታጠቁት የሀገር ውስጥ ተተኳሾች ሲሆኑ በግዳጅ ላይ ጸረ ለጥቃትም የሚመጣን ድሮን የሚጥሉበት ጸረ ድሮን አቅም አላቸውም ሲሉ አስታውቀዋል። ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም መገንባቷን ጠቅላይ ሚኒስትር አብይ ሲያስታውቁ ምርቱ ብዙ ስለሆነ የድሮን ገበያ ላይ መረባረብ አለብን ብለዋል ብዙ አይነት አገልግሎቶችን የሚሰጡ ድሮኖችን በራሳችን ባለሙያዎች ዲዛይን አድርጎ የማምረት አቅም ትልቅ የታሪክ እጥፋት ነው ያሉት አብይ አህመድ ትናንሽ አቅም ይዘው ውጊያን ለሚያስቡ ኃይሎች የማሰቢያ ጊዜን ይሰጣል በማለት እግረ መገዳቸውን ምክር ለግሰዋል። እንደ ድሮው አንለምንም፣ አንገዛም፣ ምርቱ ብዙ ነው፣ እናባዛለን በማለት በድሮን ምርት ራስን መቻል ያለውን ፋይዳ ያስተዋወቁት አብይ አህመድ ተረት ይመስል የነበረው ጉዳይ ዛሬ እውን በመሆኑ መላው ኢትዮጵያውያን እንኳን ደስ ያለን ብለዋል። አያይዘውም የድሮን ገበያውን መቀላቀል በስፋት እንደሚሰራም አመልክተዋል። ኢንዱስትሪው ኢትዮጵያ በፀጥታና ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል የጀመረችውን ጥረት አካል መሆኑን ያስተዋወቁት አብይ አህመድ ድሮኖቹ ጸብ ለሚጭሩ ጦርነትን የሚያሳጥር ትልቅ አቅም እንደሆነ አመልክተዋል። ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ የሚያሳድግ መሆናቸውንም አስረድተዋል። ድሮኖቹ በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጭምር የታጠቁ መሆናቸውንም ሲገልጹ፣ አዲሶቹ ድሮኖች ለኢትዮጵያ አየር ንብረት ተስማሚ ሆነው መሰራታቸው ለሚሰጣቸው ግዳጅ ውጤታማ ቁልፍ ጉዳይ ነው። ይህ መሆኑ ከዚህ ቀደም በግዢ ሲመጡ ከነበሩት በላይ ውጤታማ እንዲሆኑ ያደርጋቸዋል። አርቲፊሻል ኢንተለጀንስንም በከፍተኛ ሁኔታ እንደሚጠቀሙም ጠቁመዋል። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ለማጥቃት እንደሚውሉ ጠቅሰው ኢንዱስትሪው ድሮኖችን ከኢትዮጵያ ባሻገር ለውጪ ገበያ ማቅረብ የሚያስችል አቅም እንዳለው አስታውቀዋል። ይህን የእድገት ጅማሮ ለማዝለቅ ቀጣይነት ባለው የምርምር ስራ ላይ ገበያ በማስፋት ተግባር ላይ እና አሁን በአገር ውስጥ የስማርት ሴንሰር ቴክኖሎጂዎችን በማምረት ላይ መስራት እንደሚገባም አሳስበዋል። ይሁን እንጂ እንደ ሆሚቾ የተተኳሽ ኢንጂነሪንግ ፋብሪካዎች ያሉትን አቅሞቻቸውን የምናሳድገው ግጭትን ለማገጣጠል ሳይሆን አይደለም ግጭትን ለማስቀረት ነው እንጂ ሲሉ በአጽንኦት የሰጡት አብይ አህመድ ግጭትን በሚፈልጉ ተዋናያን ፊት ግጭትን ለማስቀረት የሚያስችል አቅም በመፍጠር ሰላምና መረጋጋትን ለማጽናት ነው ፍላጎታችን ሲሉ ትንኮሳ ለሚያስቡ መልእክት አስተላልፈዋል። የሁሉም አይነት መሳሪያዎች ተተኳሾችን ማምረቷን ይፋ ባደረገችው ቀናት ልዩነት ድሮን ማምረቷን ይፋ ያደረገችው ኢትዮጵያ ቀጣይ ትኩረቷ ምን ሊሆን እንደሚችል ሲጠቁሙ ዋናው ዓላማው ግጭትን ማስቀረት ነው ብለዋል። ኢትዮጵያ ትልቅ የሚባል የመከላከያ ኃይልን ከገነባች በኋላ ከዛ ስለሚሉ ወገኖች ጠቅላይ ኢታማዦርሹን ፊልድ ማርሻል ብርሃኑ ጁላ ኢትዮጵያን ከአሁን በኋላ መውረርም ሆነ መተንኮስ የሚችል የውጭ ኃይል የለም ሲሉ በደፈናው የተናገሩት መልስ እንደሚሆን ተመልክተዋል። ኢትዮጵያ ዝግጅቷ ታሪካዊ ጠላቶቿን የሚያደቡባት እንደ ባለማፍረስና ራሷን በደረጃ ኃይል ለመከላከል እንደሆነ የአየር ኃይል እደግመዋለሁ የአየር ኃይል አዛዥ ሌተናል ጄኔራል ይልማ ምርዳሳ ማስታወቃቸውን እዚህ ላይ ይነሳል። ጠቅላይ ሚኒስትር አብይ ድሮን ማምረት ጀምረናል ከማለታቸው በፊት ሁለት የአዲስ አበባ ወጣቶች በድሮን ምርት ላይ መሰማራታቸውን ገልጸው ነበር። ሁለቱ ወጣቶች ድሮን ማምረት ስራ ላይ የገቡት ከሶስት ዓመትና ከአንድ ዓመት በፊት ነበር። በተለይ አንደኛው የድሮን አምራች ወጣት ጠቅላይ ሚኒስትር አብይ አህመድ ጭምር የተደነቀና ለመከላከያ ኃይል ትዕዛዝ ተሰጥቶት የድሮን ማምረት ስራውን እንዲሰራ እገዛ እንዲደረግለት ጥሪ ማስተላለፋቸው ይታወሳል። ሁለቱ የአዲስ አበባ ወጣቶች ስለ ድሮን ምርት ምን አሉ? የሚለውን ጉዳይ እዚህ ላይ ማንሳቱ ተገቢ ይሆናል። ወጣት ዩሱፍ አብዱል ሐሚድ ይባላል። ውልደቱ በመዲናችን አዲስ አበባ መርካቶ አካባቢ ነው። ወጣት ዩሱፍ አብዱል ሐሚድ በአሁኑ ወቅት የፈጠራ ስራውን በማጓጓዝ በተለያዩ አገልግሎቶች የሚሆኑ ሰው አልባ የመሬት ላይ ስራዎች እያደረገ ይገኛል። ወጣት ዩሱፍ ወደ ድሮን ምርቶቹ እንዲገባ ምክንያት እንደሆነው ሲናገር ሰው አልባ ድሮኖች በአሁኑ ወቅት በተለያየ የዓለም ክፍሎች ለተለያየ አገልግሎት ይውላሉ እንደ ኢትዮጵያ ባሉ ሀገራት ላይ ጥቅም ላይ እንዲውል ግን ቴክኖሎጂው አምራች ተቋማቱ ፍላጎታቸው አነስተኛ ነበር። ይህን መነሻ በማድረግ ከዛሬ ስድስት ዓመት በፊት በሀገር ውስጥ ለማምረት በመወሰን ድሮን ማምረት ጀመርኩ ይላል። የድሮን ምርቱ ዓላማ በመጀመሪያ የነበረው በተለያዩ የጦርነት ወቅቶች የተጣሉ ነገር ግን ያልፈነዱ ቦምቦችን በመለየት ሰዎች ላይ አደጋ ከማድረሳቸው በፊት መለየትና ማምከን ማስቻል ነበር የሚለው ወጣት ዩሱፍ፣ ነገር ግን የተለያዩ ማሻሻያዎችን በማድረግ አስፈላጊ ሆኖ ሲገኝ በተለየ በጦርነት ወቅት በራሳቸው በመለየት ጠላት ላይ ጥቃት መሰንዘር የሚችሉ እንዲሆኑ በማድረግ መስራት እንደቻለም ይናገራል። በሀገሪቱ ባለፉት ዓመታት በነበሩ ጦርነቶችና ግጭቶች በተጣሉና ተቀብረው በቀሩ ፈንጂዎች ከ18 ሚሊዮን በላይ ዜጎች ተጋላጭ ሆነዋል የሚለው ወጣት ዩሱፍ አሁን ባለው ሁኔታ እነዚህን ፈንጂዎች ለማምከን የቴክኖሎጂ እጥረት ስላለ አሰሳው እየተደረገ ያለው በሰው ኃይል መሆኑን ያስረዳል። በሰው ፍለጋ የሚደረገው ደግሞ አደገኛ ነው። ከዚህ አኳያ ይህን ቴክኖሎጂ ፋይዳው ከፍተኛ ነው ይላል። የሰራውን ድሮን ካሜራ የተገጠመለት በመሆኑ ሰዎች በጨለማ እገታ ሲፈጸምባቸው አሰሳ በማድረግ ያሉበትን ቦታ ማወቅ እንዲቻል በማድረግ በተጨማሪ የተሰራበት ወጪ በአንጻራዊነት አነስተኛ በመሆኑ ራሱን ከጠላት እይታ ሰውሮ የተሰጠውን ትዕዛዝ እንዲፈጽም ተደርጎ የተሰራ ነው ይላል። ከዚህ ቴክኖሎጂ ጋር ተያይዞ በቅርቡ በሳይንስ ሙዚየም በተካሄደ አቪዬሽን ቴክኖሎጂ ኤግዚቢሽን ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ስራዎቻችንን አይተው በተለየ የፈንጂ ማምከን ስራዎችን በተመለከተ ከሀገር መከላከያ ጋር በጋራ መስራት የሚቻልበት ሁኔታ እንዲኖር አቅጣጫ መስጠታቸው ይነገራል። የድሮን መጠኑን በመቀነስና በመጨመር የመተኮስና የማምከን ስራ እንዲሰራ ማድረግ ይቻላል የሚለው ወጣት ዩሱፍ ወታደራዊ አገልግሎትን በተመለከተ ሌሎች ሀገራት ከደረሱበት የቴክኖሎጂ አቅም አንጻር ኢትዮጵያም በራሷ አቅም ዘመናዊ መሳሪያዎችን መስራት እንደምትችል ማሳያ ነው ይላል። ስራዎችን በተለያየ ቴክኖሎጂ ኤግዚቢሽን በማቀርብበት ጊዜ ሰዎች ቴክኖሎጂ በሀገር ውስጥ የተሰራ ይመስላቸውም የሚለው ይሱፍ አንዳንድ ጊዜ በራስ አቅም የተሰራ ቴክኖሎጂ እንደሆነ ለማስረዳት ጥረት በማደርግበት ወቅት ሰሚ እንደማያገኝ ይናገራል። ይህም ለራሳችን ካለን ዝቅተኛ አመለካከት የመነጨ ነው ይላል። ወጣት ዩሱፍ በድሮን ምርቱ በጠቅላይ ሚኒስትር አብይ አህመድ ጭምር የተደነቀ ግለሰብ ነው። ወደ ሌላኛው የድሮን አምራች ወጣት እናልፋለን። ኢብራሂም አሊ ይባላል። በሀያዎቹ የመጀመሪያ ድማይ ላይ የሚገኝ ወጣት ነው። ይህ ልጅ በአዲስ አበባ ዩኒቨርሲቲ በኬሚካል ምህንድስና ተማሪ ነው። አምስት ሰው አልባ አውሮፕላኖችን ወይም ድሮኖችን ሰርቷል። አምስት ድሮኖችን የሰራው ይህ ወጣት ከሀያ በላይ የፈጠራ ስራዎችም አሉት። ከእነዚህ ውስጥ 14 ስራዎች ሴቭ አይዲያስ በተሰኘ ዓለም አቀፍ ድርጅት ተመዝግበው ይገኛሉ። የፈጠራ ስራዎቹ የአካባቢን ችግር መፍታት ተቀዳሚ ዓላማው መሆኑን የሚናገረው ኢብራሂም የኮሮና ወረርሽኝ በተከሰተበት ወቅት ከሰው ንክኪ አልባ የእጅ መታጠቢያ ማሽን በተጨማሪ በርቀት የሰዎችን ሙቀት መለካትና ናሙና መሰብሰብ የሚችል ሰው አልባ አውሮፕላን ወይም ድሮን ለመስራት አቀደ። ምንም እንኳን በወቅቱ ሰው አልባ አውሮፕላን ሰርቶ ላቀደው ዓላማ መዋል ባይችልም፣ በዚህ ስራው ጥሩ ሙከራ ማድረጉን ገልጿል። ከዚህ ሙከራው በመማርም ሁለተኛውንና ለተለያዩ ግልጋሎት የሚውለውን ሰው አልባ አውሮፕላን ወይም ድሮን በተሳካ ሁኔታ መስራት ችሏል። በዚህ ሁኔታ ፊቱን ወደ ሰው አልባ አውሮፕላን ወይም ድሮን ስራ ያዞረው ኢብራሂም እስካሁን አራት ድሮኖችን የሰራ ሲሆን በአሁኑ ወቅት ደግሞ በአይነቱ ለየት ያለ አምስተኛ ድሮን ሰርቶ ማጠናቀቁን ገልጿል። ኢብራሂም አምስት ድሮኖችን የሰራው ከሶስት ዓመት በፊት በ2014 ዓ ም ነበር። ኢብራሂም እንደሚለው ይህ ሰው አልባ አውሮፕላን ሁለት ባትሪ ያለው በሶላር የሚሰራ አየር ላይ ሆኖ ባትሪ መቀየር የሚችልና ረዘም ያለ ሰዓት አየር ላይ መቆየት የሚችል ነው። ወጣቱ በዚህ ስራው የፈጠራ መብት ለማግኘትና በአፍሪካ ድንጋ ድንቅ ላይ ለመመዝገብ እንዲሁም ምርቱ በኢትዮጵያ ብቻ የሚመረት ብቸኛ ቴክኖሎጂ እንዲሆን እየሰራ መሆኑንም አመልክቷል። ለዚህም የሚማርበት የአዲስ አበባ ዩኒቨርሲቲ አንዳንድ አካላት ድጋፍ እንደሚያደርጉለት ቃል መግባታቸውንም ተናግሯል። የአዲስ አበባ ዩኒቨርሲቲ የምርምር ስራውን እንዲያከናውን የመስሪያ ቦታ በማመቻቸት አቅሙን አውጥቶ እንዲሰራ እያበረታታው በመሆኑ ለተቋሙ ከፍተኛ ምስጋና አለው። ያም ሆኖ የመረጃ እጥረት፣ ለፈጠራ ስራ ግብዓት የሚሆኑ እቃዎች አቅርቦት ችግርና የገንዘብ እጥረት በዘርፉ የሚታዩ ተግዳሮቶች በመሆናቸው የሚመለከታቸው አካላት ትኩረት እንዲሰጡም ጠይቋል። በሌላ በኩል የድሮን ቴክኖሎጂ በአግባቡና በኃላፊነት ስሜት ካልተያዘ ለጥፋት ሊውል ይችላል እና በመመሪያና በሕግ ማዕቀፍ ውስጥ መሰራትን ይጠይቃል። ስለሆነም በዘርፉ መስራት መብት ብቻ ሳይሆን ግዴታዎች ያሉትና ኃላፊነት የሚጠይቅ ጉዳይ ጭምር ነው። ይህንንም በመገንዘብ ኢብራሂም ስራዎቹን ከሚመለከታቸው የኢትዮጵያ ሚኒስቴር መስሪያ ቤቶች ጋር አብሮ እየሰራ መሆኑንም ገልጿል። እንደ ኢብራሂም የድሮን ቴክኖሎጂ ለተለያዩ ተግባራት የሚውል ቢሆንም እሱ ግን የህብረተሰቡን የዕለት ተዕለት ህይወት ለማሻሻል በሚጠቅም መልኩ እንደሚሰራም ተናግሯል። ያው ድሮን ለብዙ አገልግሎቶች ይውላል። በጣም እጅግ ዘመናዊ የሆነ ቴክኖሎጂ ነው። ለጦርነት ከተጠቀምነው በትክክል ለጦርነት ማገልገል ነው የሚችለው። ለልማት ችግሮችን ለመቅረፍ ከተጠቀምን ደግሞ የማህበረሰቡን ችግር ለማቃለል ይውላል። ለምሳሌ ለሕክምና አቅርቦት አስፈላጊውን ማቴሪያል በድሮን ማጓጓዝ ብንችል ሕይወትን ለማዳን ብንጠቀምበት፣ ከተማ ውስጥም በድሮን እቃ ብናጓጉዝ የትራፊክ አደጋን መቀነስ እንችላለን። በጣም ትልቁ የሰው ልጅ ሕይወትን መታደግ የምንችልበትም ነው። እናም ለታዳጊ ሀገሮች ድሮን ማበልጸግ ያለብን ችግሮችን መቅረፍ የሚችሉ ድሮኖችን ነው። ወጣቱ በልጅነቱ የሰነቀው ህልም እውን ለማድረግ በትምህርትና በልምድ እያጎለበተ እንዲሁም ከስህተቱ እየተማረ አሁን ያለበት ደረጃ ደርሷል። ይህንንም የዘውትር ጥረቱን በመቀጠልም ወደፊት ማሳካት የሚፈልገው ሁለት እቅዶች አሉት። አንደኛው ድሮኖችን ከማሳየነት ባሻገር ወደ ምርት አገልግሎት በመቀየር ኢትዮጵያን በዚህ የቴክኖሎጂ ምርት ስሟን ማስጠራት ሲሆን፣ ሁለተኛው እቅዱ ደግሞ የፈጠራ ባለሙያዎችን ችግር የሚቀርፍ ትልቅ ድርጅት መመስረት ነው። ወደፊት በጣም ብዙ ዓላማዎች አሉኝ። ከእነዚህ ውስጥ አንዱ ሙሉ በሙሉ በኢትዮጵያ የተመረተ ድሮን መስራት ፈልጋለሁ። ሁሉንም ችግሮች ለመፍታት የሚችል እና ብዙ ችግሮችንና ክፍተቶችን መሸፈን የሚችል ድሮን መስራት ፈልጋለሁ። ድሮን የሚያመርት የራሴ ድርጅት እንዲኖረኝ እፈልጋለሁ። ሁለተኛው ዓላማዬ ደግሞ የፈጠራ ስራ ባለሙያዎችን ችግር መቅረፍ የሚችል የአሁኑንም የቀጣዩንም ትውልድ የፈጠራ ላይ ያሉ ችግሮችን መቅረፍ የሚችል አንድ ትልቅ ድርጅት መመስረት ፈልጋለሁ። እነዚህንና እነዚህን የመሳሰሉ ሁሉንም ባሳካ ወደፊት ትልቅ ለውጥ አመጣለሁ ብዬ የሰራው ነው በማለት ገልጿል።